አያምሽም አያምኝም። ፈረንጁን ያስለመደሽ ው ነጩን ያስለመደኝ። አይ ቲንክ ነጮች አግሬሲቭ ናቸዋል። በጣም አልጋ ላይ ድብድብ በለው። ጓጓጓ ማይሰበር ቃይ አንዴ፣ ውጡ በእናታቸው፣ አትስሙ አንዳንድ ሰዎች አትስሙ በቃ ይሄ ለጆሯችሁ ማይመጠን ወሬ ስለሆነ ኪዲ ብላስገባት ወይስ እኔ እናንተን ሆኖ ማንንም እንዳታስገብ ባለፈው አስገብተሽኝ ከሆነች መንደሬ ልጅ ጋር ስሰዳደብ ነበር ኪዲ ልካልኝ ነው በዚህ አታስገቢያት አንተ ካልክ ማንንም አላስገባብም ማንንም እንዳታስገብ ናንችን አሁን ኪዲ ብትገባ እዚህ መልክ ሰርታ ነው የምትወጣው በቃ ባለጌዎች ምናምን ምናምን ብላ የምትወጣው እንደዛ ሳይሆን አንተ የሚመች ፖዚሽን ምንድን ነው ንገረኛ ሪቨርስ ካውገርል ምን ማለት ነው ደግሞ ገና ብዙ ይቀርሻል እና አስተምረኛ ላከች ደግሞ